ሰላም እንዴት ናችሁ ተመልካቾች? ክቡር የሆነው ሰላምታችን ይድረሳችሁ። በወራ ግንቦት በመጀመሪያው ሳምንት ላይ እንግዲህ እየተከወኑ ካሉ ጉዳዮች መካከል አንዱ በዚህ በአዲስ ኢንተርናሽናል ኮንቬንሽን ማዕከል እየተካሄደ የሚገኘው ኢትዮጵያ ታምርት በሚል መሪ ቃል እየተዘጋጀ ያለውን ታላቅ ኤክስፖ ለመታደብ እዚህ የተገኘንበትን ሁነት ነው ያስመለክታችሁ የወደድ ነው። እንግዲህ በዚህ ግቢ ውስጥ እጅግ በጣም በርካታ ጉዳዮች እየተከናወኑ ይገኛሉ። እዚህ ከአዳራሹ ውጭ ላይ የምንመለከተው እጅግ በጣም ግዙፍ የሆኑ ለፋብሪካ ግብዓት ወይም ደግሞ ፋብሪካዎችን ለማንቀሳቀስ የሚጠቅሙ ትልልቅ ማሽነሪዎች፣ እንዲሁም ደግሞ በፊት በፊት በመርከብ ተጓጉዘው በትልልቅ መኪኖች ተጭነው ሊመጡ የነበሩ አውቶሞቢል መኪናዎች በሀገራችን ተገጣጥመው በሀገራችን ተሰርተው ለሀገራችን ገበያ እየቀረቡ የተመለከትንበት ነው። ካዳራሹ ውስጥ ደግሞ ከትንንሽ ነገሮች ጀምሮ እስከ ትልልቅ ግዙፍ ነገሮች ድረስ እየተመረቱ ለኢትዮጵያውያን እየቀረቡ ተመልክተናል። ወደ ውስጥም ጎራ እንላለን። እዚህ ያለውንም እንመለከታለን። መልካም ቆይታ ይሁንላ በኢትዮጵያ ታምርት ከዚህ በፊት ብዙ ነገሮችን ይዘን እየመጣ እናስተዋውቅ ነበር። ሚኒባስን አስተዋውቀናል። ሚድባስን አስተዋውቀናል። እንዲሁም ሲቲባስንም በባለፈው ዓመት ኢትዮጵያ ታምርት አስተዋውቀናል። በአሁኑ ደግሞ በተጨማሪ ፋስት ቻርጀር እና በአዲስ በኤሌክትሪክ የሚሰራ የደረቅ ጭነት ማመላለሻም አይሱዙ ይዘን መጠናል። የምንሰራው በግብርናው ላይ ላሉት ችግሮች የችግር ፈች የሆኑ ማሽነሪዎችን ነው የምናሰራው። እስፔሻሊ በቡና ዙሪያ ያሉ ችግሮችን እንዴት ብናደርግ ልንፈታ እንችላለን የሚል ከምርምር ጀምሮ ያሉትን ስራዎች እንሰራለን። ይሄ ለምሳሌ ቡና ማበጠሪያ ማሽን ነው። ቡና ማበጠሪያ ማሽን እዚህም ይሰራል፣ ከውጭ የሚመጣል እኛ ከውጭ የሚመጡት ላይ ምን ችግር አለ፣ ያንን ችግር እንዴት አድርገን እናቃል እናስወግድ በሚል የተሻለ ምርት እንዲሰጥ አድርገን በመስራት ላይ ነን። በቡና ላይ በጣም የተለያዩ ብዙ ስራዎች አሉ። እነሱ ከውጭ የሚመጡትን ማሽነሪዎች እዚሁ ሞዲፋይ አድርገን ለሀገራችን በማቅረብ ላይ እንገኛለን። በሕይወት የጉዞ መስመር ውስጥ ተጓዡ ብዙ ነው። አንዳንዶች መክሊታቸውን ፍለጋ ከዚያም አልፎ ለስኬት ለመብቃት ከሌሎች ነጠል ብለው የራሳቸውን እርምጃ እየቆጠሩ የሚሄዱ አርአያ መሆን የሚችሉ መጨረሻም ከስኬት ከተራራው ጫፍ ላይ የሚወጡ ወጣቶች አሉ። እዚህ አጠገቤ የምትመለከቷትን ሞተር የሰራት ወጣት ለብዙዎች አርአያ መሆን የሚችል ይመስለኛል። እንዴት ሰራት? የመጣሁት ከመቀሌ ነው። የሰራሁት ደግሞ የአካል ጉዳተኛ ሞተር ነው። የተለያዩ በአካል ጉዳተኛ ያሉ የጉዳቱ ታይቶ እኛ የአካል ጉዳተኛ ሞዲፋይ እናደርጋለን። በዛ ላይ መኪና ይሁን ምንም ይሁን የኤሌክትሪክም ይሆናል በየተለያዩ ሞዲፊኬሽን እንሰራለን። ብዙ ነገር ነው የምሰራው። እኔ ዋናው ጭንቅላት ነው። በኤድ ምናምን የሚባል የለም፣ ሁሉም ጭንቅላት ነው የምሰራው። እና እኔ የሰራሁት ከምንም መስራት እችላለሁ ብዬ ነው የተናሳሳ። እና እንደዚህ ስታየው ማለት ነው ይኸኛው ብቻ ነው፣ ብቻ አይደለም፣ ብዙ ነገር ምሰራሉ። መኪና ነዳለው፣ ሞተር ነዳለው። ሁሉም ያለው እዚህ ሀገር ራሴ ነው እንትን ያማረገው። በእውነት ነው እምልህ ጎበኛለሁኝ እና መጥገብ እስከሚያቅተኝ እዚህ ከምቆም ይልቅስ ሂጅ ጎበኝ ነው ደስታ ያለኝ። ምክንያቱም ምን ያክል ሀገሬ የላቀችው ምን ያክል ብዙ ስንት ተመራማሪ ስንት የፈጠራ ትውልድ አፍርታለች ምድሬ። በጣም የራሴ አይደለም የሚያስደስተኝ። የራሴ እንዳለ ሆኖ ግን የሚሰሩ ማሽኖች፣ የተገጣጠሙ መኪኖች፣ ልብሶች እራሱ ብትወስድ ውጭ አገር ሄደ በጣም በብዙ ዶላር የሚገዙ ልብሶች ናቸው እዚህ ያሉት። እኔም ራሴ ገዝቻለሁ። በደንብ የሚያረካ ጉዳይ ነው ያየሁት። ለምን እኛ እኛ ሀገር ውስጥ ይሄን አይነት ምርቶች ይመረታሉ የሚል ሁሉ ጥርጣሬ የሚፈጥርብህ ደረጃ ነው ያለው። እና አሁን ለምሳሌ አንድ ያየሁት ሞልድ፣ የፕላስቲክ ሞልዶች መስሪያ ሞልዱን ራሱ እዚህ ማንፋክቸር የሚደረግበት አንድ ተቋም አይቻለሁ። እና እኛ ኢምፖርት የሚደረግ ነው ይመስለን ሞልድ በአጠቃላይ ማለት ነው። እና እዚህ መሰራቱ በጣም ትልቅ ነው። የአውቶሞቲቭ ባለሙያ ነኝ በኢትዮጵያ ታምርት ላይ እንግዲህ ይሄንን መኪና እዚህ የተገኘቻለው ይሄን ይመስላል። አዲስ መኪና ነው። በኢትዮጵያ የመጀመሪያው ነው ይገኛል። በፋይበር ግላስ የሰራ ነው መኪና ነው። ከፍተኛ ስፒድ የሚሄድ መኪና ነው። አውቶማቲክ ነው። ማኑዋል አይደለም። ይሄን መኪና ነው ኢትዮጵያ ታምርት ላይ ነበር። በአዲስ ኢንተርናሽናል ኮንቬንሽን ማዕከል አብራችሁ ስለነበራችሁ እናመሰግናለን።